እንኳን ወደ ኸይር ፈላጊ የበጎ አድራጎት ድርጅት በሰላም መጣችሁ። ኸይር ፈላጊ የበጎ አድራጎት ድርጅት በተለያዩ ዘርፎች እየተንቀሳቀሰ እስካሁን ድረስ አብራችሁን ዘልቃችኋል። በተለይ በትምህርት፣ በጤና መልሶ በማቋቋም በጣም ደግሞ ትኩረት አድርገን የምንሰራው በዚህ በጥልቅ ውሃ ጉድጓድ ቁፋሮ ከፍተኛ የሆነና አመርቂ የሆነ ውጤት እያስመዘገበ መጥቷል። ይህን ሁሉ ስንሰራ የነበረው በተለያዩ የሶሻል ሚዲያ አማራጮች ነበር፣ በፌስቡክ እንደዚሁም በቲክቶክ እንደዚሁም ደግሞ አልፎ አልፎም ቢሆን በዩትዩብ አሁን ግን ዩቲዩቡ ለረጅም ጊዜ ሳይንቀሳቀስ የቆየ ከመሆኑ ጋር ተያይዞ በዛ በኩል ተደራሽ እንዲሆንላቸው የሚፈልጉ ሰዎችን ጥያቄ ከመቀበል አንጻር ከዛሬ ጀምሮ በይፋ ይጀምራል። በዩቲዩብ ቻናላችን የተለያዩ በጎ ስራዎችን ወደ እናንተ እናመጣለን፣ ውጤታቸውን እናሳያለን። ከዚህ ባሻገር ደግሞ የተለያዩ ፖድካስቶችም አዝናኝ አስተማሪ ይሆናሉ ብለን የመረጥናቸውን ፖድካስቶችም ያካትታል። አሁኑኑ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዘናችኋል። በድጋሚ ዒድ ሙባረክ